ምንም ነገር እንትን አይልም። ሰዎች ሪላክስ ማድረግ ካሰጠሽ ልጁ እዛ ጀልባ ላይ ደግሞ የተሰበረ ልብ አለ። ያንን አንብበሽ ምላሽሽ ምንድን ሆነ? አስብበታለሁ ያልኩት። እሱማ እኮ ኦኬ ነው። አስብበታለሁ አንድ ሴት ካለች። ለምን ልጁ በጣም አስቸጋሪ ነው፣ ተደባዳቢ ነው፣ አያሳልፈኝም። መንገድ ፈርተሽ ነው? አስብበታለሁ ያልሽው? ፈርቼ ነው፣ ፈርቼ ያልኩኝ። ከዛ ግን እናቴ እንደፈራው አውቃ እናቴ በጣም ጀግና ሴት ስለነበረች እኔና ወንድሜ ስለሆንን ሄዳ ተናገረችው፣ ልጅን ቀና ብለህ ብታይ ብለው። ከዛ ተወኝ፣ ማዘርን ፈርቶ። አዎ፣ ማዘርን ፈርቶ ተወኝ። ማዘር በጣም አይለኛ ናት። ዲምፕሏ በተፈጥሮ ነው ወይስ በሰርጀሪ የሚል ጥያቄ ይጠየቁ ነው። አውዝ ቢላ ሸጣን ረጂም እና እኔ ዲምፕሌ ከተፈጥሮ ነው። ዲምፕሌ እና አይኔ በአባቴ ነው የወጣው። አባቴ ዲምፕል አለው። ከቤታችን ውስጥ በጣም ዲምፕሌ ያለው እኔ እና አባቴ፣ ወንድሜም አለው ግን እንደኔና እንደ አባቴ አይደለም። በአባቴ ነው የወጣሁት እኔ ከዘሩ። ዲምፕልሽ እንዲታይ ነው ብዙ ጊዜ ፈገግምትዩ? አይደለም ተፈጥሮ ነው መሳቅ። በነገራችን ላይ እነሱን የማስተዳደር የማስተዳደርና የማየት ብቃት ካለው ይፈቀዳል አይደል? መስልምና? አዎ ይፈቀዳል። ባለቤትሽ ከአንቺ ውጭ ሌላ ቢያገባ ትፈቅጃለሽ? ባለቤቴ የምፈቅድለት አንድ ነገር ብቻ ነው። ባለቤቴ ለብቻዬ ፍቅሬን ማጣጣም እፈልጋለሁ ሌላ ሚስት ሳያመጣ። ግን አንድ ችግር አለ። ፈጣሪ አያርግብኝ እና መሃን ከሆንኩ መውለድ አልችል ከሆነ እንዲያገባ እፈቅድለታለሁ። ከዛ ውጭ ግን ከእኔ የጎደለ ነገር ካለ ያነሰ ነገር ካለ ይነግረኛል፣ አስተካክላለሁ። ብቻዬን ማጣጣም ነው የምፈልገው ፍቅሬን። እኔ ሌላ ሴት እንድትጋራኝ አልፈልግም ስለምወደው ባሌን። ኦኬ፣ ስለዚህ አሁን ታካሚዎችሽ በጣም ታክመን የእሷ ምክር ጠቅሞን ህይወታችንን አስተካክለው አልናለች የሚሉ ሰዎች ቁጥራቸው ምን ያህል ነው? የእውነት ያኔ ብዙም አይደሉም ትንሽ ናቸው። ግን ቢሆንም ሰው እየወደቀ እያገገመ በአንዴ አያገግምም። ገባክ በአንድ ጊዜ ስለማያገግም የምታመሰግነኝ አለች። አሁን የእውነት ዛሬ ያወራችኝ ልጅ አለች በቃ የእውነት ድኝ አለው የዛሬ አመት ነው። በቃ ብዙ ነገር ነግራኝ እንትን ብያት፣ ለአንቺ አንቺን ምስጋና ፈልጋለሁ የሆነ ነገር ለአንቺ ማድረግ ፈልጋለሁ ስትል፣ የአንቺ መለወጥ ራሱ ትልቅ ነገር ነው ከዛ ውስጥ መውጣትሽ እና ቴንኪው አመሰግናለሁ ሁሉንም ነገር እንዳደረግሽልኝ ነው አልኳት። እና አሉ፣ ያገገሙም አሉ፣ ያላገገሙም አሉ። ኦኬ። ስለዚህ አሁን የመጨረሻ ጥያቄ ማድረግልሽ ሁለት ጥያቄ ነው። አካውንትሽ ላይ ስንት ብር አለ? እኔ ከተፈጥሮ የአካውንት የሚባለውን በሰው እንጂ ቀብቻላ የሚያካውንት አካውንት ቦርሳዬ ነው። እና ብርሽን የምታስቀምጪው በቦርሳ ነው? በቦርሳዬ ነው ምክንያቱም መጠን የለውም። እኔ እኔ ያኔ ስልክ አሁን እኔ ስራ አልሰራም። እዚህ ሀገር ስራ የለኝም። ስልክ ወረቀት ስለሌለኝ ገብቼ መስራት አልችልም። አንዳንድ ጊዜ ሺቲ ድሪያ ምናምን ሸጣለው፣ እንዲህ ሳገኝ። አንዳንድ ጊዜ ደግሞ እዚህ ላይ ይብልደርዬ እዚህ ላይ ጌም አልጫወትም። ላይፍ ጎል ሳስቀምጥ የሚወዱኝ አንዳንድ ሰዎች መጥተው አንበሳ ይሰጡኛል፣ የሆነ ነገር ይሰጡኛል። ያቺን ደግሞ እህቶቼን ወንድሞቼን ለማገዝ የቤት ኪራይ አደርግበታለሁ። ሴት ልጅ ብዙ ነገር ትፈልጋለች፣ ያደርግበታለሁ። ገባክ እና በቃ እንደዚህ ነው የማደርግበት እንጂ ሞት ስለሌለኝ ተቀማጭ የለኝም። ግን አስቀምጣለሁ፣ ከታመምኩ ብዬ አጠራቅም ነበር በፊት፣ አሁን ግን አቁሚያለሁ። ስደት ላይ ስንት ዓመት ሆነሽ? ስደት ላይ አስር ዓመት ሆነኝ። ወደ ተሻለ ሀገር ለመሄድ ፕሮሰስ ሞክረሽ ታውቂያለሽ? ወደ ተሻለ ሀገር ለመሄድ አልሞከርኩም። ለምን? ወረቀቴ ገና እየወጣልኝ ስለሆነ ሞክሬ አላቅም፣ ግን ሰው አግኝቻለሁ። እንሻላህ ለዛ ያደርሰኝ። ያው በዚህ አጋጣሚ ይህንን ፕሮግራም የምትከታተሉ አክሰሱ ያላችሁ ሰዎች አላችሁ እግረ መንገዴን የምነግራችሁ በተለይ ግብጽ ላይ ብዙ ወገኖቻችን አሉ። ወይ ወጥተው መስራት አልቻሉ እንደ አረብ ሀገርም ተንቀሳቅሰው በፍቃድ እየተከፈሉ መስራት አልቻሉ ምናምን፣ ትንሽ ክራውድድ ውስጥ ያሉ ብዙ ወገኖች አሉና ምቹ የሆነ ሁኔታ ካላችሁ እናንተ እነዚህ እህቶች ወንድሞች ወደ ተሻለ ቦታ ለመውሰድ አቅሙ ያላችሁ ብትሞክሩት እና ብትተገብሩላቸው ደስ ይለኛል። ማለት የዛሬ እግዚአብሔር ከፈቀደ አላ ከፈቀደ የዛሬ አምስት ዓመት ፈቲን ምን ሆና እንጠብቃት ኦ ፈቲን የዛሬ አምስት ዓመት የተሻለ ቦታ ሄጄ አሜሪካ ሄጄ ሰርቼ ወይ ካናዳ ሄጄ ሰርቼ ተለውጬ አግብቼ ወልጄ ምስኪኖችን መርዳት የሆነ ምኞት አለኝ በእናት በአባቴ ስም የማግዘው ሰው ስለሌለኝ ኢትዮጵያ ላይ ሀብታም ቦን ስራ ባገኝ የየቲም እናት አባቴ ሌላቸው እንዲህ የተቸገሩ ሰው ለብሶ ሲሄድ ተቀባብቶ ሲሄድ ሁሉም ሰው ያለው ይመስለዋል ገባክ እና እንደዛ አይነት ሰዎችን ለመርዳት ብዙ ጊዜ እጓጓለሁ ግን አይሳካልኝም አንድ ቀን ግን ይሳካልኛል ብዬ አስባለሁ ያ ምኞቴ ነው ኢንሻላህ በጣም አሪፍ ፈትዬ በጣም በመጨረሻ የሚገርም ነገር ነው የነገርሽን እንግዲህ አላህ ያሳካልሽ ሁሉንም አርባ አገር ላለ እህቶችሽ አንድ ደግሞ ይህን ነገር ቢያስተካክሉት ምትሆን ነገር እስኪ በመጨረሻ ነገር አዎ፣ አረበገር ያሉ ሴቶች ምን ቢያስተካክሉ ደስ ይለኛል? ብዙ ጊዜ በወንድ ይሸወዳሉ፣ በወንድ ብር ይበላሉ፣ ያለቅሳሉ፣ ያነባሉ። እንዴት መዳም ቤት ውስጥ እንደሚቃጠሉ እንዴት እንደሚሰሩ ስለማቅ ስድስት ዓመት መዳም ቤት ውስጥ ስለሰራው እኔ ህመማቸውን ስለማቅ ገንዘባቸውን በተቻለ መጠን በዚህ ዘመን እናትህን እታመንም ይላሉ። አላቅም እኔ እናቴና ምናት አለው ብትኖር እና በተቻለ መጠን አካውንት ከፍተው አካውንታቸው ውስጥ ባል፣ ማንም የሚታመን ሰው የለም ይላሉ። እንግዲህ በዚህ ዘመን ራሳቸው እስከተቃጠሉ እስከሰሩ ድረስ ራሳቸውን ችለው በራሳቸው አካውንት ብራቸውን ሰብስበው ገብተው የተሻለ ነገር ከፍተውበት ወይ ደግሞ የሆነ ነገር አድርገው እንዲኖሩ እኔ በጣም ሁልጊዜ በብራቸው ላይ ትኩረት አድርገው በጉልበታቸው፣ የዛሬው ጉልበት ነገ ስለማይገኝ ለባክ ስለዚህ፣ ይሄን ነገር ቢጠቀሙበት በጣም ደስ ይለኛል። የአረብ አገር ሴቶች እሺ፣ ጠንካራ ጎናቸውን ደግሞ ንገሪን። አንድ የሚያስገርም ጠንካራ ጎናቸው እኔ በነገራችን ላይ ብሔር ብሔረሰቦች ሁሉም ብሔር ጠንካራ ጎናቸው ከዲያስፖራ በላይ የእውነቴን ነው በላይ እነሱ ናቸው የችግር የወገን ደራሽ። በጣም ጎበዝ ጠንካራ የሚሆኑት በዚህ በኩል የወገን ደራሽ ናቸው፣ አጋዥ ናቸው። ምስኪን የተራበን እኔ በራሴ ላይ ስላየው እናቴ ታማብኝ፣ ካንሰር ሱካር ነው ብለውኝ፣ በኋላ ላይ ካንሰር ነው ሲሉኝ እኔ ስድስት ዓመት ሰርቼ ቤት ሰርቼ የላት ስራ የለኝም፣ ገንዘብ የለኝም፣ ቤት ላምጣ ብዬ ለምኜ ወጥቼ እዚያ ሀገር ቡና ቤት ፈልጌያለሁ፣ እናቴን ለማሳከብ ግን ወጥቼ አላሳፈሩኝም። የምትወጪው ፈጣሪ ካንቺ ጋር ሁሉንም ነገር ብዙ ጊዜ መልካም ነገር ትሰራለህ፣ አይሃለው፣ እከታተልሃለው። በጣም ጥሩ ወንድም ነህ ለሴት ልጅ አንተ በጣም ለሴት ልጅ አዛኝ ነህ፣ ብዙ ጊዜ አይቼ ካለው። ፈጣሪ ይጠብቅ፣ ፈጣሪ ቤተሰቦችህን አብልጦ ይጠብቅልህ፣ ፈጣሪ ያክብርህ። በዚሁ ቀጥል በጣም ነው የምወደው በጣም ነው የማከብረው አይ ላቭ ሰው ማለት ቴንኪው አመሰግናለሁ እህቴ ሰላም ሁኚ እሺ ሰላም ነው የነበረው እና እኔ ጋር ደግሞ ስድስት መቶ ሰዎች አሉ ፎሎም አስደርግሻለሁ ምን ቢሆንም እንድታስተዋውቅ አደርግሽና ዱባይ ላይ ኦኬ ሞባይል ቤት ነው እየሰራሽ ያለሽው እንዴት ነሽ? ስም ለምለም አድርግሽና ሞባይል ቤት ነው የምሰራው።

ላፕቶፕ ተምሬ ሳይሆን እዚህ አንድ አመቴ ነው። አመት ሊሆነ ሌላ ሱቅ ሶስት ወር ሰራ እዚህ ሰባት ወር ው ስምንተኛ ወር ልይዝ አመት እናንተ ስጋ ምንድን ነው ኖርማሊ እዚህ መሰሪበት ጋር ሸጣችሁ፣ የተለየ የሚያደርገው ምንድን፣ የኛ ሱቅ የተለየ የሚያደርገው ነገር ምንድነው? ሁሌም ዲስካውንት አለ ከሌላ ሱቅ። እንደ አዲስ ስለሰራ ነው ሱቅ ዲስካውንት ላይ ነው ያለ። የበፊት እቃዎች እንዳሉ ቢወጡ ስለሚፈልግ አሁን ላይ ዲስካውንት ላይ ናቸው ያሉት። የሆነ ማህተም ኦርጂናል የመሆናቸው ዋስትናቸው ሁሉንም ነገር የማረጋግጥ ማህተም ያለው